አፏሳታ ዋጣ ፕታትበለልእና ጋይስ ታፕባር ደብል ነው። ጋይስ በሁለት ነው የሚያባዛ። ሶስትሽ ነው የሚያስፈልገ። ደብል ልስጥሽ? አልፈልግም፣ አመሰግናለሁ። እኔ መጥቼ ልስጥ? ወጥቼ እንዴ በላሹ ጭራሽ ቆርጠሽ ፍሬ

የኔ ውድ አመሰግናለሁ። አረ ደረሰሽ ወይ? በእናትሽ ማሩ ደረሰሽ ነው። ይደርቅ ቦታ ቀይሯል። አልመጣልኝም። ነጋዴው ጋር ነው፣ በልቶታል።

መጣሁልሽ ናልኝ እኔ ዳይመንድዬ ናልኝ እኔ ጀግና ወይ ጉድ ወይ ከእሱ እራሱ ደስ ደስ አለው እኮ ጎንበስ ብሎ ሳቃለው እኔ ልጃባት አንተ ትልቅ ማርያምን እድሜዋ ሀያ አንድ ነው በነገራችን ይሃኔ አይደለም